በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ በአብ በወልድ በመንፈስ ቅዱስ ስም በስም በግብር በአካል ሶስት በባሕርይ በሕልውና አንድ አምላክ ብለን ረዴት እግዚአብሔርን አጋዥ ጥግ በማድረግ እኔም መናገር እናንተም መስማት እንዲሁም እኔ ማስተማር እናንተም መማራችንን እንቀጥላለን። አምላካችን እግዚአብሔር በመካከላችን ሆኖን ያስተምረን ዘንድ በመጀመሪያ ሰሞን ማመስገን ይገባናል። እግዚአብሔር ቤተሰቦች በያላችሁበት እንደምን ሰነበታችሁ? የእግዚአብሔር ሰላም ከኔም ከእናንተም ጋር ለዘላለም ጸንቶ ይኖር። ይህ እንግዲህ ዩቲዩባችን ነው። የእግዚአብሔር ቤተሰቦች፣ እስካሁን ድረስ በነበረው ትምህርት እንደተጠቀማችሁበት ተስፋ እናደርጋለን። ሀሳቦቻችሁን እንግዲህ በመልክት ማስቀመጫው ላይ ያስቀምጡልን። ጥያቄዎቻችሁም ካሉ ልክ እንደዛው ጥያቄዎቻችሁም፣ በየጊዜው እኔም ሆነ ሌሎቹ መምህራን እየተገኘን እንድንመልስ እንገደዳለን። ይህ የማስተማሪያ አንድ መድረካችን ስለሆነ ሁላችንም ሁላችሁም ተቀላቀሉና፣ ወይም እንዳንድ ጉባኤ ቤት ቁጠሩትና ትምህርታችንን እናስፋው። በዚህ ሳምንት ቤተክርስቲያን ተላደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይህን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በአራቱ ሰዓት የሚነበብ ግብረ ህማማት የሚባል መጽሐፍ አለ፣ ከሊቃውንት የተሰበሰበ። ይህንን ግብረ ህማማት በህማማት የስድስት ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ግብረ ህማማት ማለት የክርስቶስ የህማማቱን ስራ የሚናገር መጽሐፍ ማለት ነው። መጽሐፉም ሌላ አይደለም፣ ከነቢያት ከሐዋርያት የነ ኢሳይያስ፣ የነ ኢዮብ፣ የነ ኤርምያስ፣ የነቢያት፣ የሐዋርያት መጽሐፍ ቅዱስ፣ ሃይማኖት አበው ሊቃውንት ሁሉ ያመሰጠሩት ትርጓሜ ህማሙን ህማሙን የሚናገረው ተውጣቶ ሊቃውንት አባቶቻችን፣ ሐዋርያት አባቶቻችን በዲዲስቅሊያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ፣ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተ ክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መሐልየ ሰሎሞን አንዱ ነው። መሐልየ ሰሎሞን ደግሞ መልክ ነው ራሱ የቤተ ክርስቲያንን አይኗን፣ ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያን ውበት ነው ወንድሜ። ነጭ ነው ቀይ ነው ራሱ ጥቁር ነው አይኑ የርግብ አይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። ይሄ አይኑ ገክብር ወውፆ ዘያው ጸቦ እደኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባሕሪ ክብር አለው። በዘራ ወራዙት ያልተወለደ ማለት ነው። አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ዘሰሎሞን መልክ አይደገምም፣ በተለምዶ በሚባልበት በቀዳሚት ዕለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባ ብርሃኑ ለገጽ ሰላም ለኪ ስቴ ወይን ዘነፈራጽ፣ ሰላም ለኪ ቀስተ ኪዳኑ ለኖህ ሰላም ለኪ ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ። መልካማማት ነው። ስባት ለከ፣ ሰላም ለከ፣ ሰላም ለክሙ እየተባለ ነው መልካማማቱ የሚደረስ። መልካ ስዕልም ይባላል። ስለዚህ በህማማት ይሄ ይደገማል፣ ይሄ አይደገምም የሚባል ጸሎት የለም ከስንፍና በቀር። ግብረ ህማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተክርስቲያንም ኪዳኑን፣ ቅዳሴውን የምታቆመው የክርስቶስን ህማም ለማሰብ ተርላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይህም እንዳይታጎል የሰኞ፣ የማክሰኞ፣ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ ሶስት ኪዳኖችን መላልሳ በማድረስ እነዚህ ሁሉ ፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ህማማቱን መስገድ ብቻ ሳይሆን ግብረ ህማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምእመናን ይቆርባሉ። ሥጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን። ሥጋው ደሙን ለምን የጸሎት ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎት ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለ ተሰቀለ ያንን ታሳቢ ማድረግ የዛለት ምስጢረ ክነትን ለማስተማር ስራተ ቁርባንን ለማስረዳት አስራ ሁለቱን ብቻ አቁርቧል። ዛሬ ግን ሥጋው ደሙ ለሁሉ ስለተሰጠው ተሰጠው ሁሉም ምዕመናን ይቆርባሉ ማለት ነው። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን፣ ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራህ አሳትፈኝ። ቅዱስ ጳውሎስ በሕማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵሶስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝን እንፈጽመዋለን በዚህ ሳምንት ባልና ሚስት አብረው አይተኙም የጣፈጠ ምግብ አይበላም ቢቻል የጨው ቂጣ አይቻልም ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ ጣፋጭ መጠጥ ባለመጠጣት ምቹ ቦታ ላይ ባለመተኛት ስጋዊ ጨዋታዎችን ቀልዶችን ሁሉ በማስወገድ ዘፈን ጸዋታ፣ ድልቂያ፣ ተድላ ደስታ በህማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል፣ ይላሉ 318ቱ ሊቃውንት በፍታ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ነጻ ወጣው። ክርስቶስ በዚያ ቀን የወረደበት መከራ ለበርባን ነጻነቱ ነው። ስለ በርባን እያወራሁ አይደለም